ጤና ይስጥልን፣ እንደምናላችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀን አምባቸው አብሬያችሁ ቆያለሁ። በቅድሚያም ማህበራዊ ሴቶችን የሚያጎለብቱ ተግባራትን አጠናክሮ እንደሚቀጥል የደሴ ከተማ አስተዳደር አስታወቀ። ከተማ አስተዳደሩ ከከተማው ነዋሪዎች ጋር በመተባበር የትንሣኤ በዓልን ምክንያት በማድረግ ማዕድ አጋርተዋል። ባለአለም የተጨማሪ ዘገባ አለው። የደሴ ከተማ አስተዳደር ከሚያከናውናቸው ሰው ተኮር ፕሮጀክቶች መካከል በዓልን ምክንያት በማድረግ በዝቅተኛ የኑሮ ደረጃ ለሚገኙ ወገኖች ማዕድ ማጋራት አንዱ ነው። ከተማ አስተዳደሩ ሁሉንም የእምነት ተከታዮች በማስተባበር የትንሣኤን በዓል ምክንያት አድርጎ የማዕድ ማጋራት ፕሮግራም አካሂዷል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ መርሃ ግብሩ ማህበራዊ ሴትን ለመገንባት ፋይዳው የጎላ ስለመሆኑ አስረድተዋል። ማህበራዊ ሰብአዊ ፍቅር ለማምጣት የተቸገሩ ወገኖችን ችግራቸውን ከምንም በላይ ቀረብ ብሎ ማዳመጥ ለወደፊትም አስፈላጊ የሆኑትን ድጋፍ ለማድረግ የተደረገ ነው። ሁለተኛው ደግሞ ሁሉም የእምነት አባቶች የተገኙበት ነው። ይሄ የማዕድ ማገራት ፕሮግራም ሙስሊም ክርስቲያኑ በጋራ ሆኖ የተገኘበትና ያከበረው ፕሮግራም ነው። ስለዚህ በእምነቶች መካከል መቀራረብን፣ መተሳሰብን፣ መከባበርን የበለጠ ለመገንባት እና አሁን በዛሬው ዕለት የተካሄደው የማዕድ ማገራት ፕሮግራም የሀብት ማሰባሰቡን ስራ ስንሰራ ክርስቲያኑ ብቻ ሳይሆን ሙስሊሞችም ያገዙን። ዝግጅቱ ነው አጠቃላይ ኮሚቴ ሆነው ሙስሊሙም ክርስቲያኑም በጋራ ሁነው የመሩት እና በዚህ መሀል የምታነበው ነገር ምንድ ነው? ማህበረሰባዊ ፍቅር ነው። ከተማ አስተዳደሩ በዝቅተኛ የኑሮ ደረጃ የሚገኙ ወገኖችን ኑሮ ለማሻሻል የተለያዩ የኢኮኖሚ አማራጮችን ተግባራዊ ያደርጋል ያሉት ተቀዳሚ ከንቲባው፣ መሰል ፕሮግራሞችም ተጠናክረው ይቀጥላሉ ብለዋል። ህዝቡን ማነቃነቅ ከቻል ማስተባበር ከቻል የተቸገሩ ወገኖችን በየጊዜው ለመርዳት ምቹ ሁኔታ እንዳለ አብሮ በመመገብ መካከል ፍቅር አለ፣ ለሰላም አብሮ ማሰብ ይኖራል። በመንግስትና በህዝብ መካከል ከፍተኛ የሆነ መቀራረብ እንዲፈጠር ያደርጋል። አሁን ያየን ነው። ይህ ነው ልማት፣ ማህበራዊ ግንባታ፣ ማህበራዊ መቀራረብ። እምነት፣ ዘር፣ ሃይማኖት ሳይለይን ማህበራዊ መቀራረብ እንዲፈጠር የራሱ አስተዋጽኦ እያበረከተ ነው ማለት ነው። ህብረተሰቡን እኛ እያስተባበርን ሀብት እያሰባሰብ ነው። ተቸገሩ ወገኖችን የመርዳት ስራው በቀጣይም ተጠናክሮ የሚቀጥል ይሆናል። በፕሮግራሙ የተገኙ የሃይማኖት አባቶች ከተማ አስተዳደሩ የጀመረው የማዕድ ማጋራት ፕሮግራም ሃይማኖታዊ አስተምህሮ ያለው መሆኑን ጠቅሰው የበለጠ አንድነትና አብሮነትን የሚያጠናክሩ ተግባራትን ለማከናወን በየቤተ እምነታቸው እንደሚሰሩ ተናግረዋል። ለወንድሞች የምትሰጠውን የምትመግበውን ለፈጣሪ እንዳበደርከው እወቅ ይላል። ለእነሱ በእጅህ የሰጠውን ለፈጣሪ እጅ አስረክበኸዋል ነው እና ይህ በጣም ትልቅ ነገር ነው። ቀድሞ ቀድሞ በአባቶቻችን ስንሰማው የነበረ አሁን ደግሞ ብቅ ብቅ እያለ ያለ አንድነትን የሚያጎለብት በአንድነት ለመኖር የሚያስደስት ጥሩና መልካም በጎ የሆነ ህይወት ስለሆነ ይሄ መቀጠል አለበት የሚል ነው በእኛ በኩል ያለው ባለፈውም ዒድ እንደዚህ ከፍ ሰፊ የሆነ ፕሮግራም ተካሂዷል። አሁንም እንደምታየው ነው። ማሻ አላህ አስተዳደሮቻችን ከንቲባዎቻችን ትልቅ ነገር ተወጥተዋል፣ አራያ ሆነውናል። እኛ ደግሞ የሃይማኖት መሪዎች ይህንን አስቀጥለን ወደፊት ህዝባችንን አንድ ያድርገን በአንድነት በሰላም እየተመካከር ወጣቶቻችንና ህዝቦቻችንን በጋራ እንዲህ አንድነቱ የጠነከረ አንድነቱ ያማረ መስራት እንዲያምለብን ተሰምቶኛል። ስለዚህ የጅምር መጠንከር መዝለቅ አለበት። ዘለቄታው እንዲዘልቅ ደግሞ እኛ የሃይማኖት መሪዎችን ተቀብለን ይህንን ማስከር ያለብን ነው የምንለው። በማዕድ ማጋራቱ የተሳተፉ የህብረተሰብ ክፍሎች በዝቅተኛ የኑሮ ደረጃ ለሚገኙ ወገኖች ከተማ አስተዳደሩ ለሰጠው ትኩረት ምስጋና አቅርበዋል ነበር። ቀበሌ ቤት አስገኝቶልናል። ከተማ አስተዳደሩ ምሳ ጥሪ አድርጓል ሲባል በጣም ደስ ብሎ የመጣ ነው። እኛ ይህን ምንም አላሰብነውም። እንደዚህ ያለ በጎ አድራጎት ቀጣይም እያማረ እየጨመረ እንዲሄድልን፣ ሀገራችን ሰላም እንዲያደርግልን ነው የምፈልገው። እግዚአብሔር ስጥልን፣ በጣም እናመሰግናለን። ዕድሜ ይስጥልን፣ አመሰግናለሁ። እጃችሁ አይጣ በምድር በሰማይ ይመቻችሁ። አገር ሰላም ይሁን። አገራችን ሰላም ይሁንልን። ዲሃ ብላችሁ ዝቅተኛ ኗሪ ብላችሁ የሌለው ይብላ ይጠጣ ይልበስ ብላችሁ እንደዚህ ወጥታችሁ ወርዲያችሁን ሁሉ ዲካም ስላደረጋችሁልን በእግዚአብሔር ስም እናመሰግናለን። ከሚያዚያ 20 እስከ ሚያዚያ 29 2017 ዓ ም በከተማዋ ለሚካሄደው የኢንዱስትሪና የፋይናንስ ኤክስፖ የቅድመ ዝግጅት ስራዎች መጠናቀቃቸውን የኮምቦልቻ ከተማ አስተዳደር ገለጸ። የኢትዮጵያ ታምርትኛ ምንሸምት አካል የሆነው የዚህ ኤክስፖ መካሄድ የቀጠናውን እምቅ የመልማት አቅም በማሳደግ ረገድ ከፍተኛ አስተዋጽኦ እንደሚያበረክትም ይጠበቃል። አንተነጸጋዬ በኮምቦልቻ ከተማ ከሚያዚያ 20 እስከ ሚያዚያ 29 2017 ዓ ም የኢትዮጵያ ታምርት እኛ ምንሸምት አካል የሆነ የኢንዱስትሪና ፋይናንስ ኤክስፖ ይካሄዳል። አስተያየታቸውን ላሚኮ የሰጡ በተለያዩ አገልግሎት ዘርፎች የተሰማሩ የከተማዋ ነዋሪዎችም እንግዶችን ለመቀበል ስራዎችን እያከናወኑ መሆናቸውን ተናግረዋል። ኮምቦልቻ እንግዳ ተቀባይ ነው። ሆቴሉም እንደዚሁ ሲቋቋም እንግዶችን ይቀበላል ተብሎ ስለሆነ ሆቴሉ ቀደም ከነበረው በተሻለ መንገድ መታደስ የሚገባቸውን ነገሮች አድሰን እንግዶቻችን ለመቀበል ዝግጅት አድርገናል። ያው እንግዲህ ወሎዬዎች እንግዳ ተቀባይ ነን፣ እንግዲህ የበለጠውን እናስተናግዳለን ብለን እናስባለን። እኛም ሙሉ በሙሉ በቃ ከተማ በዝግጅት ላይ ነው። ከተማችን እናስተዋውቃለን። ነጋዴውም ደግሞ የተሻለውን ነገር የደከመውን ያክል የበለጠ እንደገና ደግሞ እንድንነቃቃ የሚያደርግን ነገር ይኖራል። እኔ ቀለም በመቀባትና ና በታክሲ አገልግሎት ነው የተሰማራሁት። አካባቢዎችን በመጠቆም የበኩላችንን ለመወጣት እኛ በበኩላችን ዝግጁ ነን። የኮምቦልቻ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊና የዝግጅቱ ኮሚቴ ምክትል ሰብሳቢ ሁሴን ሙሄ በተቋቋሙት ንኡሳን ኮሚቴዎች አማካኝነት ለእንግዶቹ ምቹ ሁኔታ ተፈጥሯል ነው ያሉት። በኤክስፖውም በባዛሩ ነው የሚሳተፉ ባለሀብቶችን ምቹ ሁኔታ እንዲሆን አጠቃላይ ሜዳውን ዝግጅት እያደረግን ያለንበት ሁኔታ ነው ያለው። ነገ በተቻለ መጠን አጠቃላይ የድንኳን ስራ የመትከል ስራ ይጀመራል። ከዛ በመቀጠል ደግሞ በክልል ደረጃ የ21 ፖሊቴክኒክ ኮሌጆች ስራ ፈጠራቸውን የሚያቀርቡበት እዚሁ ቦታው ላይ ስለሆነ ይህንንም በተመለከተ ዝግጅታችን ዝግጅታችንን ጨርሰናል ማለት ነው። ከዛ በተጨማሪ ደግሞ የገቢ አሰባሳቢ ኮሚቴ አለ። ስለዚህ በዚህ ላይ ኤክስፖ ስፖንሰር እናደርጋለን ብለው ቃል የገቡ ባለሀብቶችን፣ አምራች ኢንዱስትሪዎችን፣ ግለሰቦችና ተቋማቶችን በተመለከተ በገቡበት ቃል መሰረት ውል የማሰዝና ወደ ባንክ ገቢ የማድረግ ስራዎችን እየሰራን ያለብን ሁኔታ ነው ያለው። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ ወንዶሰልሳና ወርቅ ኤክስፖ የቀጠናውን እምቅ የመልማት አቅም በማሳደግ ረገድ ከፍተኛ አስተዋጽኦ እንደሚያበረክት ገልጸዋል። የከተማችንን ብቻ ሳይሆን በከተማችን ዙሪያ ያሉትን ለኢንዱስትሪውም፣ ለአጠቃላይ ለኢኮኖሚው እና ለማህበራዊ ለኢኮኖሚ እንቅስቃሴ አስተዋጽኦ ሊያደርጉ የሚችሉ አቅም ያለውን አቅምና የወደፊት የሚኖረውን ተስፋ የማሳየት ዝግጅት የሚሆነው ማለት ነው። ማህበረሰቡም በተለመደው የእንግዳ ተቀባይነት እሴቱ ለእውነቱ መሳካት የበኩሉን ድርሻ እንዲወጣ አሳስበዋል። የሚመጣውን እንግዳ ፍጹም በሆነ ፍቅር በወሎዬነት የመቀበል ስራ ይጠበቅብናል ማለት ነው። ይህንን ለማድረግ ደግሞ የማህበረሰባችን ዋና እሴቱ እንግዳን በአግባቡ መቀበል ያለውን ነገር ሆቴል ምናምን በመስተንግዶ ምናምን ብቻ ሳይሆን አብዛኛው በዚህ የምንጠብቀው የዛ አካባቢ ተወላጆች በዚህ ዝግጅት አማካኝነት ወደ ከተማው እንዲመጡ እንፈልጋለን። ከተማቸው በምን ደረጃ ላይ እንዳለች እንዳዩ አካባቢያቸውን እንዲጎበኙ ቱሪስት እንዲሆኑ እንጋብዛቸዋለን። ሰላም የኢንቨስትመንት ፓስፖርት ነው በሚል የሚካሄደው ኤክስፖ ከተማዋን የበለጠ ለማዘመንና የቴክኖሎጂ አጠቃቀምን ከፍ ለማድረግ ልምድ የሚወሰድበት ነው ተብሏል። የኮምቦልቻ ልጅ ነኝ፣ ወሎዬ ነው። ሰሜን ቀለም ኢትዮጵያ የተሰኘ የግብረሰናይ ድርጅት ለደቡብ ወሎ ዞንና ኮምቦልቻ ከተማ አስተዳደር ትምህርት መምሪያዎች ከ30 ሚሊዮን ብር በላይ የሚገመት ዋጋ ያላቸው የቤተ ሙከራና የትምህርት ቁሳቁስ ድጋፍ አደረገ። ድጋፉ የትምህርት ጥራትን ለማረጋገጥና የተማሪዎችን ውጤት ለማሻሻል ከፍተኛ ሚና እንዳለውም ተመላክቷል። መረጃውን ያደረሰን የደቡብ ወሎ ዞን መንግስት ኮሚኒኬሽን መምሪያ ነው። አሊመር እንደሚከተለው ያቀርበዋል። ቀለም ኢትዮጵያ ለደቡብ ወሎ ዞን ትምህርት መምሪያ፣ ለቃል ወረዳ ትምህርት ጽህፈት ቤትና ለኮምቦልቻ ከተማ አስተዳደር ትምህርት መምሪያ 32 ሚሊዮን ብር ግምታዊ ዋጋ ያላቸው የትምህርት ግብዓት ድጋፍ አድርጓል። ቀለም ኢትዮጵያ የየአካባቢውን ሕብረተሰብ ተጠቃሚነት ለማረጋገጥ የሚያስችሉ የተለያዩ ተግባራትን በማከናወን ላይ መሆኑን የድርጅቱ ኤክስኪዩቲቭ ዳይሬክተር አቶ አብዱላዚዝ አራጌ ተናግረዋል። በደቡብ ወሎ ዞንና በኮምቦልቻ ከተማ አስተዳደር ለሚገኙ አስራ ሁለት ትምህርት ቤቶች የትምህርት ግብዓት ድጋፍ መደረጉንም አብራርተ ሰጥተዋል። እንደ አጠቃላይ በሀገር አቀፍ ደረጃ የትምህርት ጥራት ጉድለት አለ። የተማሪዎች የትምህርት አፈጻጸም ችግር አለ። በሀገር አቀፍ ፈተና ወደ ዩኒቨርሲቲ የሚገባው ተማሪዎች ቁጥር እንደምታስታውሱት በጣም አስደንጋጭ በሆነ ሁኔታ በጣም ዝቅተኛ ፐርሰንት ነው። ከዚያንን ተከትሎ የተቀረጸ ፕሮጀክት ነው። ሊሰሩ የሚገባቸው ተብሎ የተለዩ የድጋፍ አይነቶችን መሰረት በማድረግ በዋናነትም የትምህርት ቤቶችን የሁለተኛ ደረጃ ትምህርት ቤቶችን የፊዚክስ የኬሚስትሪና የባዮሎጂ ላቦራቶሪ በሙሉ እና በትልቅ ስታንዳርድ የማደራጀት ስራ ይህ ሙሉ የኬሚካል የአጠቃላይ የሚሰሩባቸው መሳሪያዎችን እንዲሁም ፈርኒቸሮችን ከመደርደሪያ ሼልፍ ከተማሪዎች የላይብራሪ ወንበር ቴብል አይሜን የላቦራቶሪ ቴብልና ጠረጴዛና ወንበሮችን ጨምሩ ቁሳቁሶቹ ግዢ በአጠቃላይ ወደ 32 ሚሊዮን ብር ይጠጋል። በኮምቦልቻ ከተማ የቢራሮ ሁለተኛ ደረጃ ትምህርት ቤት የባዮሎጂ መምህርት ትርጓለም ዘውዱና በቃሎ ወረዳ የበጃርታ መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ሰይድ ሸቱ እንዳሉት የተደረገላቸው ድጋፍ ለተማሪዎች ውጤት መሻሻል ጉልህ አስተዋጽኦ ያበረክታል። ደስ ብሎኛል ማቴሪያሎችን እንዳየኋቸው፣ በቃ እንጃ ደም የለገሳችሁኝ ያክል ነው። ምክንያቱም ብዙ መስራት እየቻል ለተማሪዎች ብዙ ማሳየት እየቻል በማቴሪያል እጥረት፣ በኬሚካል እጥረት ሲቀርብን በጣም ነው ፌል የሚያደርገው እና ቀለም ኢትዮጵያ ለእኔ ዛሬ ባለ ሁለታዬ ነው። በጣም በጣም ማለት ነው የምፈልገውን ማቴሪያሎች አድርጎልኛል እና በጣም ነው የማመሰግነው ማለት ነው። ማስተማሪም በጣም ነው በርሞደው በፊትም፣ አሁን ደሞ የበለጠ እንደወደው ቀለም ኢትዮጵያ እያደረገኝ ነው ማለት ነው። ቤተ መጻሕፍት ላይ የምንሰራባቸው ልጆች ላይ ልጆች ስል ልጃገረዶች ክበብ ላይ የምንሰራባቸው ቤተ ሙከራ ላይ በደንብ የምንሰራባቸው ማቴሪያሎች ድጋፍ ተደርገው ልናል። ቀለም ኢትዮጵያ ያበረከተው ማቴሪያል የትምህርት ቁሳቁስ እጅግ በጣም ትምህርት ቤት ላይ ያለን የግብአት ችግር የፈታ እና ለተማሪዎችም ከፍተኛ ውጤት መምጣት ጉልህ አስተዋጽኦ አለው ብዬ አስባለሁኝ። የትምህርት ግብአት መሟላት የመማር ማስተማር ሂደቱን ለማስቀጠልና የትምህርት ጥራትን ለማረጋገጥ ያግዛል ያሉት ደግሞ የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው አበራ ናቸው። በገበያ ላይ ማግኘት ያልቻሏቸውን ኬሚካሎች ጨምሮ በቀ ኢትዮጵያ የተደረገላቸው የትምህርት ግብአቶችና ሌሎች ድጋፎችም የተማሪዎችን ውጤታማነት ለማሳደግ እንደሚረዳቸውም አቶ አለም ነው ገልጸዋል። ከቤተ ሙከራ ግብአት ጋር ስንነሳ መሟላት የማይችሉ በአካባቢ ማቴሪያል የማይገኙ ኢቨን እኔ እስከ አዲስ አበባ ድረስ እንደ ዞን እንኳ አፈላልገን ያጠናቸው የኬሚስትሪ፣ የባዮሎጂ፣ የፊዚክስ ግብአቶች ሙሉ በሙሉ በሚባል ደረጃ ለነዚህ ለኮምቦሻ ከተማ አስተዳደርና ለቃሉ ሀይ ስኩሎች የተሟላበት ሁኔታ ነው ያለው። ግብአት ላይ ብዙ ተግባራትን እንዳከናወነ አይተናል ማለት ነው። ስለዚህ እዛ አካባቢ ያለውን የትምህርት ጥራት መለኪያ አሟልቶላቸዋል ማለት ሌሎች የንጆዎችም ከዚህ ምንድን ነው የሚማሩት ብዬ ካሰብ ያላቸውን ሀብትና ያላቸውን በጀት ለታለመለት ዓላማ እንደዚህ ሊታይ በሚችል አሴት ሊሆን በሚችል ህብረተሰብ ባለቤትነት ሊፈጥር በሚችል መልኩ ቢሰሩ የሚል ጥቅል አስተያየት ነው ያለው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸው ዜናዎች የተከታተላችኋቸውን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናንባቸው ነበርኩ። ጤና ይስጥልን።